ውድ በጌታ የተወደዳችሁ ወገኖች፣ በተለያየ ቦታ ይህም ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ለዚህ በሰላሳ ቀን ለምናደርገው የጾምና የጸሎት ፕሮግራም መጣችሁ። እምላችሁ እህታችሁ ገነት ቦጋለ ነኝ ከኤድሞንተን ካናዳ። ዛሬ በቀን 28 የምንመለከተው እግዚአብሔር ልብን ይገርዛል የሚለውን ርዕስ ነው ይሆናል። እግዚአብሔር ልብን ይገርዛል ይላል። መሪ ጥቅሳችን የተወሰደው ከሮሜ 2 25 29 ነው። በጌታ ስም አንቧለሁ። ሕግን የምትፈጽም ከሆነ ግዝረት ዋጋ አለው። ሕግን የምትተላለፍ ከሆነ ግን እንዳልተገረዝክ ትሆናለህ። ግዝረትም ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው ይላል። ሀሌሉያ። መገረዝ ለመጀመሪያ ጊዜ በመጽሐፍ ቅዱሳችን ተወስቶ የምናገኘው በዘፍጥረት 17 ላይ ሲሆን አብርሃምና ሳራ በራሳቸው መንገድ እግዚአብሔር የሰጣቸው የተስፋ ቃል ለመፈጸም ያደረጉት ሙከራ ያላሰቡት ቀውስ ውስጥ በጨመራቸው ጊዜ ነበር። ታዲያ እግዚአብሔር ለአብርሃም ተገልጦለት የሰጠውን የተስፋ ቃል በራሱ መንገድ እንደሚፈጽምለት ከአብርሃም የሚፈልገው ሙሉ በሙሉ በእግዚአብሔር ላይ መታመንና በራሱ መደገፉን ማቆም እንደሆነ ገለጸለት። ይህንን ማድረግ እንደሚገባው አብርሃም ሁልጊዜ ያስታውስ ዘንድ ደግሞ እርሱም ሆነ ዘሩ የስጋ ሸለፈታቸውን እንዲገርዙ ጌታ ተናገረው። እዚህ ላይ ልብ ልንል የሚገባን ይህ የስጋ ሸለፈት መገረዝ ውጫዊ ምልክት ሲሆን በዋናነት የሚያመለክተውም ግለሰቡ በልቡ ውስጥ ያለውን በራሱ ላይ ያለውን መታመን እንደዚያው ቆርጦ ለመጣል ፈቃደኛ መሆኑን ነው። የልብ መገረዝ ሳይሆን ሳይሆንልን የስጋ ሸለፈታችን ቢገረዝ ያ ከንቱ እንደሆነ ሐዋርያ ጳውሎስ በሮም ለሚገኙት በመገረዛቸው ምክንያት ይመጻደቁ ለነበሩት ነገር ግን የልብ መገረዝን ላልተለማመዱ ወገኖች ከጻፈላቸው ማስጠንቀቂያ አዘል መልእክት እንረዳለን። ሕግን የምትፈጽም ከሆነ ግዝረት ዋጋ አለው ይላል ጳውሎስ። ሕግን የምትተላለፍ ከሆነ ግን እንዳልተገረዝክ ትሆናለህ ይላል። በሌላ በኩል ደግሞ ግዝረትም ግዝረት የሚሆነው በተጻፈ ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው ይላል። ሀሌሉያ። እውነተኛ መንፈሳዊነት ውጫዊ ማንነት ላይ ያተኮረ ሳይሆን ልብን ለእግዚአብሔር በመስጠትና በእርሱም ከማንኛውም በራስ የመመካት ሽልፈት ለመገረዝ ፈቃደኛ በመሆን ላይ የተመሰረተ ነው። የሚከተሉትን ሁለት ጥቅሶች ጎን ለጎን ስናነባቸው አንድ ጥያቄ በአይምሯችን ይጫራል። አምላክህን ይላል ዘዳግም 36 ላይ አምላክህን እግዚአብሔርን በፍጹም ልብህና በፍጹም ነፍስህ እንድትወደው በሕይወትም እንድትኖር አምላክ እግዚአብሔር የአንተንና የዘርህን ልብ ይገርዛል ይላል። ሃሌሉያ። እንደገና ዘዳግም 10፥16 ላይ ስለዚህ የልባችሁን ሸለፈት ግረዙት፣ ከእንግዲህም ወዲያ አንገተ ደንዳና አትሁኑ ይላል። እናማ ጥያቄው ግርዛቱን የሚያካሄደው ማን ነው፣ እግዚአብሔር ወይ ሰው የሚል ነው። ሙሴ የመጨረሻ ንግግሩን ለእስራኤል ልጆች ባደረገበት በዘዳግም መጽሐፍ እስራኤላውያን የልባቸውን ሽልፈት እንዲገርዙ፣ እንደዚሁም አምላካቸው እግዚአብሔር የእነርሱና የዘራቸውን ልብ ደግሞ እንደሚገርዝ የተናገረው እርስ በርሱ የሚጣረስ ሊመስል ይችላል ነገር ግን በደህና በደንብ አድርገን ስናጤ ነው የሚጋጭ አለመሆኑን ደግሞ እንረዳለን። ምክንያቱም በእርግጥም የልብ መገረዝን መፈጸም የሚችል እግዚአብሔር ብቻ ሲሆን ይህንን ድርጊቱን የሚፈጽመው ግን እኛ ስንፈቅድለት ብቻ ነው። ሙሴ የልባችሁን ሸለፈት ግረዙ ሲላቸው ምን ማለቱ እንደሆነ ጨምሮ በመግለጽ እንዲህ አለ፣ ከእንግዲህ ወዲያ አንገተ ደንዳና አትሁኑ፣ አለ። እንግዲያውስ ይህንን የእኛን ድርሻ በመወጣት በፈቃደኝነት ወደ እርሱ ስንቀርብ አምላካችን ደግሞ እርሱን በፍጹም ልባችን እንድንወደው ከማንኛውም ጣዖትና በራስ የመመካት ሽልፈት ልባችንን ይገርዝልናል። ይህ ሲሆን እኛም ከጳውሎስ ጋር እንዲህ ብለን ማወጅ እንችላለን። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋ የማንታመን ነንና ይላል። ፊልጵስዩስ ሦስት ሦስት። ሃሌሉያ! እንደገና እለዋለሁ፣ ደግመዋለሁ። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን ነንና ይላል። ሃሌሉያ! በእውነት እግዚአብሔር ያንን ያድርግልን ለእያንዳንዳችን የዘላለም አምላክ የዘላለም ንጉስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አቤቱ እግዚአብሔር ሆይ እኛም የልባችንን ሸለፈት እንድትገርዝልን፣ በራሳችን ላይ ያለንን መታመን አስወግደን በአንተና በአንተ ብቻ እንድንደገፍ፣ አንተንም በፍጹም ልባችን እንድንወድህ በክርስቶስ የሱስ ስም በጸጋ እንድትረዳን እንጸልያለን። ክብር ሁሉ ለአንተ ይሆን

አፈታ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።